ሩታ ጥርስ በጥርስ ናት። ደስታ ላይ ደስ በደስታ ላይ ደስታ ናት። ሔርሜላ ደግሞ ለቅሶ ድረሱኝ ብላ ሐዘን ላይ ናት። መሬት ተቀምጣ እያለቀሰች ነው። እንግዲህ በዙሪያ ያላችሁ ለቅሶ ድረሷት። በነገራችን ላይ ትላንት የመኪናው ሽልማት ላይም ዛሬ የወርቁ ሽልማት ላይም አቤል የለም። እቺ ሴትዮ ያረገዘችው ለአቤል ነው ወይስ በህብረት ነው አልገባኝም። አብርሃም እንደሆነ አይነካካውም እንኳን አብሯት ሊተኛ ሊያስረግዛት አለም ይቅርና አያደርገውም። ለማንኛውም ከለቅሶ ቤት ወጣ በይና ሰው ሲስቅ ሳቂ። ራስሽን የማይሆን ስትረስ ውስጥ አትክተች። የማይሆንልሽ ቦታ ላይ እየተጋጋጥሽ ማለት ነው። በቃ አብርሃም አንዴ መንገዱን ጀምሮታል አይመለስም። እና ወደ ሚስቱ ነው ወደ ልጁ ነው እየተክለፈለፈ እንዳማረሽ ይቀራል። አትሂድ ስትዪው ጭራሽ ከአንቺ ጠፋና ወደ ሚስቱና ወደ ልጁ ተሰበሰበልሻለን። በመጀመሪያ ግን ሰላም ጤና ይስጥልኝ ሁላችሁም ዩቲዩብ ቻናል ተከታታዮች በዓለም ላይ የምትገኝ ኢትዮጵያዊ እንዲሁም ኤርትራዊያን በያላችሁበት ሰላምታዬ ይድረሳችሁ። ጉንፋኑ ይዞ እናቴ አፍንጫዬን ሊቆርሰው ነው። ጉሮሬ የኔ አይደለም የተውሶ ነው። ለዛ ነው ድምፅ ቀነስኩትኝ እና በጣም አይለኛ ጉንፋን ነው። ጊዜ ማረኛ እና ሩታ ኮንግራ፣ በድጋሚ በደስታ ላይ ደስታ በደስታ ላይ ደስታ ይልሃል። ይሄ ነው እንግዲህ ሆናችሁ። የወንድ ልጅ እናት መሆን ማለት ይሄ ለዚህ ነው የሚጠቅመው ወንድ ልጅ አንዳንዴ ወንድ ሲወለድለት በጣም ነው ደስ የሚለው እና። ስጦታው ስጦታው ስጦታው በረከት ነው። ማን ነው ማን ነው እንዴ ማን ነበር ያሉት እናቴ? አበባው ደብል ነው ንብረት ስጦታው ደብል ነው። እውነትም አበባ ፋብሪካ ክፈቱ፣ አበባ ሾፕ ክፈቱ። በቃ እንዲያጠራቅማችሁ ምናምን ለሰው አንዳንድ እንኳን መሸጥ ትችላላችሁ። በአሁን ሰዓት ላይ አንድ እንኳን በጣም ወድናት ማለት ነው እንኳን በሼር ማለት ነው። እና ሩታ በጣም ነው ደስ የሚለው እውነት ለመናገር ተጠንቀቂ። ግን አንገትሽን ተጠንቀቂ አንድ ላይ ቆርጠው ይዘውብሽ እንዳይሉ። እኛ ሀገር እንኳን የማታውቂው ሰው የምታውቂውን ሰው በአሁን ሰዓት ላይ ማመን ከባድ ነው እና ተጠንቀቂ። በነገራችን ላይ ትናንትና መኪናው የይመርመር ሳይመረመር እንዳነዳው የሄርሜላ አቃጣሪዎች ናችሁ መቼም እርግጠኛ ነኝ። ሄርሜላውም እንደው ተርፏት ለብርሃን መኪና ለሩታ ታግዛላት ብላ እንደው ማነች ሄርሜላ ሲጀመር እንዴ የወርቅ ሰዓቱንም አሁን ተቀብ- ሳትቀበለው ትቀራለች? አምጣ ብላ በዚህ አይነት ወይ ማነው ያውቃል፣ የወርቅ ሰዓቱንም ሸጡ ሊሆን ይችላል። እንግዲህ የገዛላት ስላልተስማማው ብላችሁ ትይዙታላችሁ እና ሔርሜላ እንግዲህ እናቴ ትላንት በቀይ ነበረ፣ ዛሬ በነጭ ሐዘን መታለች። እንግዲህ ነገ ደግሞ በጥቁር ሐዘን ትመጣለች። ይቀጥላል። አንቺም ታለቅሻለሽ፣ እነሱም ይስቃሉ። አንቺም ታዝኛለሽ፣ እነሱም ይደሰታሉ። እንዲያለች ህይወት ትቀጥላለች። ህይወት ማቆሚያዋ መቼ ነው? ራሴን ካላጠፋሁኝ ብለሽ ራስሽን የምጠፊበትን እንደው አደራሽን፣ ራስሽን ለማጥፋት ስትፈልጊ ለማንም እንዳትናገርሽ። በቃ ሞተሽ አልጋ ላይ ተገኝተሽ ተቃባሪ ምክንያቱም ራሴን ላጠፋ ነው ብለሽ ካልሽ ሰዎች ደርሰው ያስጥሉሻል። ከዛ ያንን የምትፈልጊውን ሰው ያቀርቡልሽና መስዋዕት ያደረጉልሻል። ስለዚህ ያ የሚቀርብልሽ ሰው ደግሞ በአሁኑ ሰዓት ላይ መስዋዕት ላንቺ ሊሆን አይችልም፣ ለቤቱና ለትዳሩ ለልጁ እንጂ ማለት ነው። እና ራሴን ላጠፋ ነው ብለሽ ማስታወቂያ እንዳሰሪ እንዳስደዊ ደብዳቤም እንዳጽፊ ልጠፋ ነው ምም እንዳትይ ምንም ነገር ሳታረጊ በቃ ድምፅሽን ጥፍት አድርገሽ በሳይለንት ከቤትሽ ሹልክ ብለሽ ውጭ በቃ የትም ኑሪ የትም ማለት ነው። ከዛ አንድ ቀን ሲወጣልሽ ነግተሽ ትመጫለሽ። በይወካልሽ በይወካልሽም፣ ከሞትሽም ደህና ሆኚ። ምክንያቱም ስለማታደርጉት ማለት ነው እናንተ። ራሴን አጠፋለሁ ከእንግዲህ በኋላ አልኖርም እምኖርለት ካጠገብ ይሄዷል። ለአንተ ብዬ እንደዚህ፣ ለእኔ ብለሽ እንደዚህ ምናምን፣ ማንም አይሞትም። የሞተም ስለሌለ ማለት ነው። ገመድ ይዘው ሲሮጡ እናያቸዋለን። ገመድ ሲቀሙ መድኃኒት ገዝተው እንደዚህ ቁጭ አድርገው ማስታወቂያ ይሰራሉ። የመድኃኒት በረኪነው ማስታወቂያ ነው መሰለኝ፣ ይቀመጣል። ከዛ ልክ ሰው ሲደርስባቸው የውሸት አፋቸው ላይ እንደዚህ ያደርጉትና ከዛ እሱ ይፈሳሉ እንደዚህ ያኛው ደግሞ እንዴት አደርጋለሁ ምናምን ነገርና ወከባ በወከባ ይሆናሉ ማለት ነው። እና መድኃኒቱን ሳይጠጡት በገመዱም ሳይታነቁ ማስታወቂያ፣ የሞት ማስታወቂያ እንደሰሩ በራሳቸው ላይ ሳይሞቱ ይሄዳሉ ማለት ነው። ከዛን ይወጣሉ ማለት ነው ሳይሞቱ ያንን ሰው ለማግኘት ብለው ማለት ነው። ያንን ሰውም ግን ይጓጓሉ እንጂ አያገኙትም ይልሻል። ትላንትና የመኪና ቁልፍ የመኪና ቁልፍ ዛሬ ደግሞ የአንገት ይህን የሚያክል ወርቅ። በነገራችን ላይ የቤሩት የማስታወሻ ወርቅ ምብራን ምስክር ናት። አስር ግራም ወርቅ ነው የጠፋብኝ ግን ምን ታደርጉታላችሁ? የሰው ነፍስ አይደለም ሰውም ይጠፋል፣ እንኳን አይደለም ወርቅ ማለት ነው ይተካል። እንዲችወረ ርቅጥል ድብን እንዳልኩኝ ያለ ወይ ማለት ነው አስር ግራም የአንገት ወርቅ ጠፍቶብኝ ማለት ነው። አስቀምጬ ወጥቼ እንግዲህ መድኃኔዓለም ነው የሚያውቀው። መድኃኔዓለም እሱ መርምሮ ያምጣልኝ እንጂ ወርቄ ተስፋ አልቆረጥኩኝም። ለማንኛውም ይሁን አላነሳውም አሁን ባነሳው ትፍ ውድ ባዶ ይቀራልና አረብ ሀገር አለ የሚጠፋብኝ እዛ ኢትዮጵያ ውስጥ ነው። እና ሔርሜላ ደግሞ አልጋ ላይ ተኝታ መሬት ለምን አትወርድና አታስተኛትም? መሬት ፍራሹን አውርዱና እንዲመቻት፣ ለማልቀስም እንዲመቻት ብድግ ብሎ ሽንት ቤት ለመሄድም ህይወት ለማጥፋትም እኮ ቀለል ያለበት ቦታ ይሻላል። ከአልጋ እስከምትወርድ ምን እስከምትል ጊዜ ልፈጅባት ይችላል። ከመሬት ላይ ግን ከሆነ ወዲያ ብድግ ብላ ሄዳ እቃ ቤትም ማስቀመጠ ሽንት ቤት ማስቀመጠ፣ ብድግ ብላ ግጥም ለመታነቅም እሱ ይቀርባታል። ስለማያደርጉት ነው። እኔ እንደዚህ እምላችሁ ማለት ነው። ማንም ስለማያደርገው ማንምም በእውን የተነሳ የሞተ ሰው ትክክለኛ የለም። ሚዲያ ከተመጣ ጀምሮ ወንድም እንደው እንደ እብድብድ ያጫውተዋል እንጂ የሞተ የለም። የተነሳ ስለተነሳ ህይወታቸውን እየኖሩ ነው ያሉት፣ እሱም በጎራው እሷም በጎራ ማለት ነው። ግን ላይም ሰው በቃ ከአንቺ ውጪ ምናምን ነገር ይሉና መድኃኒት ያቀብሉና ቁጭ ይላሉ። ያው ውስጣቸው ግን መድኃኒት ቀመስ ትንሽዬ የምትሆን በረኪና እስከሆነ ድረስ ትንሽዬ ከገባ ያው ጨጓራቸውን ይነካዋል። ጨጓራቸው እንደነደደ እንደ መበጣጠስ አይነት ነገር እያለ ይኖራሉ ማለት ነው፣ ቀናቸው ደርሳ እስከምትሞት ድረስ እና የሔርሜላ ለቅሶ ቤት መቀመጥ የሩታ ሳቅ በሳቅ መሆን ነው እንግዲህ፣ አሁን ሚዲያውን ደግሞ እያንጫጫው የሚሄደው ማለት ነው። እኔ የምለው አቤላ ማለት ግን ጤነኛ ነው ወይንስ በሽተኛ ነው? ምንም እንትን ለሚለው ዛሬ ደግሞ ብሩክ የለም። ብሩክ እና አቤላ ደግሞ ሊጋደሉ ደርሰዋል። ገና ምኑን አይታት? ገና እንደው እርስ በርስ ትበላሏታላችሁ ትበላላ ትበላሉዋ አማርኛውን ጠፋብኝ። እርስ በርስ አቤል፣ ብሩክ፣ ሔርሜላ አብርሃም አብርሃም ያው ከመሃላችሁ ወጥቷል። አሁን እናንተ ሶስታችሁ ናችሁ አሁን የምትባሉት እርስ በርስ ማለት ነው። ሰው እንዲ እኔ ለእሷ ብዬ እኔ ትላንትና ሄደግ ለአብርሃም ሳታፈቅሯት ቀርመ ብላችሁ እንዳልተነፈሳችሁ አይደል? ዛሬ ሰው ሰው ሳታቋት አትፍረዱ። ፍቅር ምናምን ብላችሁ ብለህ ታቃጥራለህ። አቃጣሪ የራስ ከንያችን የመሰለች ልዕልት የመሰለች ቆንጅዬ ከጸባይ ከመልክ ከሁሉ ነገር እግዚአብሔር አሟልቶ የሰጣትን እንትናን ትተግ ከእሷ ጋራ መሳቅ መጫወት ከእሷ ጋራ መስራት ትተ ከዚህ ከአቃጣሪ በገንዘብና በተለያየ ነገር ከምትሄድ ሴት ጋር ተለጠፍክ እና ከስንት ጓደኞች ጋር በሷ ምክንያት ተጣለ። ሔርሜላ ናት ታውቋትም፣ ሔርሜላ እንዲህ ናት፣ ሔርሜላ እንዲህ ናት። አሁንማ ተነቃባት እኮ ሔርሜላ ማን እንደሆነች። እናንተ ናችሁ እንጂ የተጃጃላችሁት ራሳችሁን በራሳችሁ የምታጃጅሉ ማለት ነው። እሷም ደህና አድርጋ ሙድ እያያዘችባቸው ነው። አብርሃም ግን ከሚስትና ከልጃ አትራቅ፣ ተጠንቀቃ ትልቅ አሁን ሔርሜላ መጠንቀቅ የምር በሰዓቱ ላይ እንኳን ካላደረገችብን የሆነ ነገር አድርጋ፣ መድኃኒት የሚያስተኛ መድኃኒት ተሰጥታ እንኳን አስተኝታት ብትደፍር ትችላለች። ምክንያቱም ሔርሜላን አሁን ነው መጠንቀቅ ማለት ነው። ሳታረግዝ አረገዝኩ ብላ እናቴ አድርጋ ቁራኛ ሆናለች። ሳትሞት ልሞት ነው እያለች በሻሽ ለቅሶ ቤት ተቀምጣለች እና ተጠንቀቃት አብርሃም፣ ተጠንቀቃት። ሰውን ማመን ቀብሮ ነው ብላለች ቀበሮ። የእናት ልጅ የሚታመንበት ሰዓት አለም። አይደለም ለምቺ ትናንትና ሳታውቃት መታ በላይክ ላይ ጠበቀች አለም ትቅርና ማለት ነው እና ጥንቃቄ ያድርጉ። ሌላው ደግሞ እቺ ማነች ህፃን የሆነች እንደ ወይኔ፣ ሚዲያ ላይ ደግሞ ይበልጥ እንደ ኤፍሱን ያስጠላኝ ሰው የለም። ኤፍሱን ያቺ የቱርክ ድራማ ሰሪዋን ሆና አበነኩ ቁጭ አለች እ የድሃን ያረገዝኩ ብላ ምትለው እሱም፣ እንደው ጅል የአብርሃም በግ ከአብርሃም የባሰ በግ ከአብርሃም የባሰ እርጉዝ ናት። ተያት፣ አትናገሪያት። እሷ የምትለው ነው የሚሆነው። ጓደኞችን ነገ አግብታት ለማትኖረው ለልጅ ልጅ አረገዘች ብለህ ተስማም። ሩታ እንኳን የዚህን ያላተን ጠባረችም ልጅ አንቺ እንዲሙልቅች ወይ ልጅ አረ ወይኔ እኔ ቤተሰብ የላትም። ቤተሰብ ቢኖራትማ እንዲያት ትንዘላዘልም ነበረ። ሥርዓት ይዘሽ ተቀመጪ በክብር ውጪ ይሏት ነበር። ጭራሽ ንብረቷን ሰብስባ በሷ ቤት እንኳን ጽጉን ልንታናድር ነው። አለማወቅሽ ዳኒ እንደሆነ ነገሽ ልክ ብሎ ከጽጉ ጋር ይገናኛል። ይብላኝ እንጂ ለአንቺ ለቀረሽው ማለት ነው። ሆድሽን አንገፍትጠሽ ሆድሽን ነገ ይዘሽ ለምትገቢው ለምትወጪው እና ጊዜሽን ራስሽን አታባክኚ ብለንሻል። እንደው መላ ቅድስሽን አታይ አትጭ። አያሳጣሽ። ወደ እራስሽ ተመለሽ እንዴ። እስከ መቼ ድረስ ነው እንዲህ የተንዛዛ ኑሮ የምትኖሪው? ኧረ ማንሽ፣ ሜሪ ማላጊያትና ወደዛ ቤተሰቦቿ አንድ ብጥፊ ብትያት እኮ ሮጣ ቤተሰቦቿ ጋር ትደርሳለች። ይሄ ጨምላቃ ነው ተጨማልቆ እያጨማለቀብሽ ያለው ማለት ነው። እና ራስሽን እንትን በይ፣ እነ ጽጌና ሜሮን የሆነ ነገር አድርጋችሁ ማስቀመጥ ትችላላችሁ፣ እሷን ማለት ነው እና ይሄን ነው ልልሽ የምችለው ከዚህ ሌላ ምንም ልልሽ የምችለው ነገር የለኝም። ወይዘሮ ኤፍሱን የቱርክ ድራማ ሰሪዋ ነው ምንልሽ ሌላ ምንልሽ ነገር የለንም። በተረፈ አመሰግናለሁ፣ እዚ ጋ ያበቃል። ዕቃ ቤት ምግብ ሊሰሩ ምናምን እየገቡብኝ ነው እና እዚ ላይ ላቁም። አመሰግናለሁ። ሰላም እደሩልኝ። ግን በእናታችሁ አበረታቱኝ። እሺ፣ አበረታቱኝ ነው የምላችሁ። እና ይህም እንግዲህ እንደምንም ብሎ ወደ ሆስፒታል ሊገባ ነው። ማን ነው ሰሙ? ጸበል ሊሄድ ነው። እሱም ጸበል ሄዶ እንግዲህ ወደ ራሱ ተመልሶ ልጁን ሰርቆ ሚስቱ በሌለችበት ልጁን ይዞ ሊጠፋ ነበር፣ ግን ተያዘ። በያዝ ኖሮ እርግጠኛ ይዞ ነበር የሚጠፋው ማለት ነው። አሁንም እያስፈራራት ነው። ለማንኛውም ወደ ራሱ ከተመለሰ ይምዛዛሉ እንጂ ወደ ራሱ ከተመለሰ እንትን ይላል። ሞቤንም ቢሆን እንደዛው ያደርጓት እና የእኛ ሀገር ሴቶች እንግዲህ ጭራቸውን እየቆሉ ይርመጠመጣሉ። እስኪ እንግዲህ መጨረሻቸው እናያለን። ለማንኛውም በቃ እሺ ደህና ደርሞኝ እሺ ይውጣላቸው።